ህይወት እኩል አይደለችም፤ እኩልነት የሚባለው ውሸት ነው ይለናል ዶክተር ምህረት ደበበ። ምንም ነገር ለዘላለም አይቆይም። ችግሮች የከበቡ ሰዎች፣ ስራ፣ ትዳርና ግንኙነቶች ሁሉም ለጊዜው ናቸው። የሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታይዋለም በሕይወት ሁሉም አብሮኝ ይኖራል ያልካቸው ነገሮች እንኳን ሳይቀሩም ሲፈረካከሱ ታያቸዋልም። ለሁሉም ነገር ተራለው። ሰውን ብትጠቀም ጊዜውን ጠብቆ አምላክ ይከፍልሃልም፣ ብትጎዳውም እንዲሁም በሰፈርከው ማንነት ጊዜ ሲደርስ ትሰፈራልም። ማንም ሰው ስለአንተ አይጨነቅም። ሀያ ፐርሰንቱን ብቻ ስለአንተ ሲጨነቁ እነሱም የቅርብ ጓደኞችህና ቤተሰቦችህ መሆናቸውን አትዘንጋም። ሰማንያ ፐርሰንቱ ግን ኑራት ኑር፣ አንዳችም ቅንጣት ስለአንተ አያስቡም። ችግሮችን ለነዚህ ሰማንያ ፐርሰንት መናገር ራስን ማባከን ነው። ምክንያቱም ችግር ለነሱ ምናቸውም አይደለም። የራሳቸው ጉዳይ ብቻ ነው የሚያሳስባቸው። ስለዚህ አንተም ቆጠብ በልም። ሰዎች በሕይወት ይመጣሉ፣ ደግሞም ይሄዳሉ። አንድ ቀን ለብቻ ሰው በሌለበት ልትሞት ትችላለህና ሰዎችን አትደገፍም፣ ከአምስት እስከ ስድስት የልብ የምትላቸው ሰዎች በቀር ፌስቡክ ላይ ያሉት ጓደኞች ጋጋታ ምንም አይጠቅምህም። ብትሞትም እንኳን ቀብረ ላይ የማይመጡ ብዙዎች መሆናቸውን ወጥ። የሥራ አለቃ እንድታድግ የተሻለ ቦታ እንድትዚዝ ሊመኝ ይችላል፣ ግን መቼም እንድትበልጠው አይፈልግም። ምንም ሽልማትና ጭብጨባ ቢበዛ ብህ ከእሱ እንደምትበልጥ ካሰበም አንተን ለመገፍተር ወደ ኋላ አይልም። ዘጠና ስምንት ፐርሰንት ሰው መቼ እንደተወለድ እንኳን አያውቅም። ሁለት ፐርሰንቱ መቼ እነማን እንደሆኑ መገመት አያውቅትም ካላመንከኝ ሞክራዩ። የውሸት ጓደኞችህ የተሻለ ህይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊያስገርሙ አይገባም። አንድ ቀን ህልም ወለም ብሎ ካዩ እጃቸውን ቀስረው ይስቁብሃል። የዛኔ ያልሳቁብህ የልብ ጓደኞች አድርጋቸው። ገንዘብ ያለውን ጸዳ ብሎ የሚመላለሰው ሰው ብዙዎች ሲያከብሩት ትመለከታለም። የማያውቅህ እንኳን ቢሆን ጸዳ ካልገበት ሊያከብር ሲዳዳት አይዋልም። ለሰዎች ምክር መስጠት በጣም ቀላል። ነገር ግን ምክር ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንድ ሰውን ካለበት ማጥ ለማውጣት ካሰብክም ከምክር በላይ የሆነ ስብዕና ሊኖርህ ይገባል። አንድ ውሸታም ጓደኛ ከመቶ ጠላት ጋር እኩል ጥፋት ያደርስብሃል። ጠላቶችን ተከታተላቸው፣ ጓደኞችን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትን አድርገ ሳይሳካልህ ቀርቶ ይሆናል። ይህ የአንተ ደካማነትም ሳይሆን የህይወት እንዲያ አይነት ገጽታም ስላላት ነገሩን ተቀበለው። ለመወደድ ልዩ ሰውና ሁሉንም ወካሪ መሆን አይጠበቅብህም። አንዳንዴ ሰው ሁሉ ባይወድህ እንኳን ይህ ምንም ማለት እንዳልሆነ ተረዳም። በሰዎች መጠላትም ቀላል አድርገህ ውሰደው። ምክንያቱም እንዴት ራስህን ማሳደግ እንዳለብህ ማጤን ወሳኙ ነገር ሲሆን፣ የሰዎችን ስሜት እያደመጥክ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስህ አስተሳሰብ ይኖርም። ሌሎች እንዲህ ሰዎች በሀሳብህ አለመስማማታቸውን አንተነትህ ላይ የሚያመጣው ነገር የለም። ሀሳብህን ለማሳመን የሰዎችን አስተሳሰብ ረጋግጠህ አትውጣም። የሰዎችን ሀሳብ አክብር፣ ሰዎችን ሀሳብ እንዲያከብሩ አድርግም። ይቺ ዓለም የምትፈልግህ ጠቃሚ ነገር አንተ ዘንድ እንዳለ ስታምን ብቻም ነው። በአጠቃላይ አለም ራስ ወዳድ ነች። ሰዎች ስለ ደስታ አጋኖ ሲያወሩት ሰማይ ይሆናል። በአጭሩ ደስታ ማለት ስሜትህ ሳይሆን ከአእምሮ ያለበት ሁኔታ ነው። ደስተኛ ሆነ በሰዎች ልትጎዳም ትችላለም። ሕይወት እኩል አይደለችም። በሆነ ነገር ጎበዝ ብትሆን ከአንተ የበለጠ በጣም ጎበዝ ሰዋለም። እኩልነት ውሸት ነው። ስለዚህ በመኖር ብቻ ተደሰትም።